ሳያቆት ወይም ደግሞ ወይም ደግሞ ቶሎ የሚበላሽባቸው እቃ ወይም እንደተበላሸ የማያውቁት ነገር ምንድን ነው ያ? እሱ እንዳልነዳድሽ ነው። በሚያልቅበት ጊዜ ያው መኪናው ጉልበት አይኖረውም፣ አይሄድም። ይህም እንደሱ ሸራ ነው፣ አላቂ ነው። ሴፍቲ ወሳኝ ነገር ነው። በነገራችን ላይ ብዙ ፐርሰንቱን የራሳችን ኃላፊነት፣ የሾፌር ኃላፊነት ነው መጥቶ ያስገረመህ መኪና ተጋጭቶ

መልካቾቻችን፣ ይህ ፋና ፖድካስት ውሎ ፕሮግራማችን ነው። በዛሬ ፕሮግራማችን እንግዲህ ከአንድ የገራዥ ባለሙያ ጋር እገኛለሁ። የገራዥ ባለሙያ ቀኑን እንዴት ያሳልፋል የሚለውን አብረን እንመለከታለን። አብራችን ቆዩ። እ አዎ እንደዚህ አይነት ሁኔታ ነው የሚጀምረው። ጠዋት ስፖርት ሰርቼ ምናምን ቤተክርስቲያን አጠገብ ስላለ መጸሎት አድርሼ በሰላም ብዬ ወደ ስራ ይሄዳል ጊዜ እንጀምራለን ቀጣይ ውሎ ሆነ ደግሞ እንግዲህ እስኪ መስሪያ ቤት ወይም ደግሞ ራስ ስትረስ አብረን አ በነገራችን ላይ ለተመልካቾች ራሴን አላስተዋወቅም። ቀጥታ የገባ ነው ይሄ ካለም ሰገድ እባላለሁ። የጋራጅ ባለሙያ ነኝ። ጋራጅ መካኒክ ነው ይባላል። ምን ያህል ጊዜ ሆነ በዚህ በስራ ላይ? አምስት ዓመት አምስት ዓመት መንገድ ላይ ምናምን የተበላሹ የተጋጩ መኪኖች ምናምን ስታይ ስራ ስትሆነ ምን አይነት ያጋጥማል? ግዴታ ነው መቼም ስራው። ታግዣለሽ እዛ ጋር አምስት ዓመት አልከኝ። በስራው ላይ አምስት ዓመት በትምህርት ነው ተመረህ ነው ትምህርቱ ያው ሶስት አመት ነው። ሙያው ላይ በፊትም ጀምሮ ያው ከመኪና ጋር ምናምን ነገር ደስ የሚል ነገር አለ አይደል? ያኛው ፍላጎት ስረ ነበር፣ ነገር ሞካክር ነበር። ከዛ በትምህርት ሲዳብር ደግሞ አሪፍ ሙያ ሆነ። እንዴት አደረ ሰላም ነው እግዚአብሔር ይመስገን አንተ ልብስቱ ታብራ መቀየር ስላለብን ሰራውን ስራ እና ንገናኛለን እንዴት ናችሁ

ማየት ስለምፈልግ የምታሳልፈውን ጊዜ አብሬ ነው ማሳልፈው። እሺ። እሺ ታች ወርደህ ነው ምትሰራው? አዎ ታች ወርጄ ነው ምሰራው። ከቻልኩ አብሬ ከዚሁ እናወራለን። ሄኒ በወድቁ ተጠያቂ ነህ ወይ? ጉድ። እሺ ብር ይውላል ብያለሁ። እንግዲህ ዛሬ እዚህንም ስራ እዚህ ምንድን ነው የዚህ መኪና ብልሽት? መኪና ብዙ ጊዜ ግን የሚያጋጥም ብልሽት ምንድን ነው?

ይሄ በሚያልቅበት ጊዜ ያው መኪናው ጉልበት አይኖረውም፣ አይሄድም። ለአደጋ ሲጋለጥ እድላለሁ። አይሄድም፣ በቃ ከነጨራሽው መኪና አይሄድም። በቃ ከነጨራሽ በጨረሰው ሰዓት አይሄድም፣ ጉልበት አይኖረውም፣ ከዛ በኋላ አይሄድም። ይህ ነው የምንቀየረው። ይሄ ነው መንቀየረው። ፍሪሲዮን ሸራ ይባላል ይሄ ፕላቶ ብዙ ጊዜ መኪኖች ሳያውቁት ወይም ደግሞ ቶሎ የሚበላሽባቸው እቃ ወይም እንደተበላሸ የማያውቁት ነገር ነው። ያው መኪና ያው ብዙ ፓርቶች ያሉት አብዛኛው ነገር ያው ከእድሜና ከጥንቃቄ ጉድለት ነው እንዳልኩሽ፣ ሰርቪስ የማያደርጉ ሰዎች። አሁን የሆነች አንድ ነገር ሊበላሽብሽ ይችላል፣ ድምፅ ሰሚያለሽ። ያን ድምፅ በምሰሚበት ጊዜ ቀጥታ ወደ ገራዥ መሄድ አለብሽ፣ ወይ ለባለሙያ ማሳየት አለብሽ። ያን ድምፅ እየሰማሽ በምትነጅበት ጊዜ ግን ሌላ ደግሞ ጉዳት ነው የሚፈጥረው ያ ነገር ማለት ነው። መኪናውም፣ ለተጨማሪ ወጪ ትዳረጊያለሽ። በዛ ላይ ወጪውም እንደምታስቀው ነው። በዚህ በአምስት ዓመት ውስጥ በጣም ከባድ የሆነ በቃ ለመስራት አስቸግሮኛል የምትለው ያጋጠመህ ነበረ? አዎ ያው ብዙ ነገር ያጋጥምሻል። ብዙ ነገር ያጋጥምሻል ማለት አንድ ስራ እምቢ ሊልሽ ይችላል። ሶስት አራት የምትፈጭበት ጊዜ ይኖራል። በጣም በቃ ልትቸገሪ ትችያለሽ። ያው በመጨረሻ ግን ይስተካከላል ዞሮ ዞሮ። እና ደግሞ አደጋዎች ምናምን ሊፈጠሩ ይፈጠሩ ይችላሉ። እኔ አሁን እኔ መካኒክ ነኝ ዋና መካኒክ። አዎ ያው በቃ አለ አይደለ በልጅነታችን የምንመኘው ነገር ምናምን መኪና ላይ ማለት መካኒክ ሆናለሁ ብዬ ባላሰብም ያው መኪና ላይ ግን በጣም ትኩረት አደረግ ነበር። ያው ከቤተሰብም አንጻር መካኒክ ምናምን ስራሉ ከበፊት ጀምሮ ያው መፍቻ ምናምን እንነካካ የሆነ እንትኑ ነበር። ከዛ በትምህርት አውቶ ተምረሃል። ከዛ በኋላ ወደ ስራው ሌላ የምትሰራው ስራ ካለ ምናልባት ጊዜ ይሆናል። ችግር የለውም። ወጣኋት፣ እንደምንም ወጥቻታለሁ። እንግዲህ ተመልካቾቻችን ፋና ፖድካስት የውሎ ፕሮግራማችን የተከታተላችሁ ነው። የአንድ የገራዥ ባለሙያ ወይም ሰራተኛ ውሎ ምን ይመስላል የሚለውን እያስቃኘኋችሁ ነው። አብራችሁ ቆዩኝ። ወይ አሁን ምን እያደረጋችሁ አሁን እንግዲህ ያው ቅድም እንዳሳየሁሽ ሸራውን ገጥመን ጨርሰናል። አሁን ካምቢዋ ልናገናኛል። ካምቢው መጫ በግሩፕ ነው የሚሆነው ከባድ ነው ማለት ነው። ትንሽ አቅም እዚህ በማየት አግዛችኋለሁ እንጂ በአግዛችሁ ደስ ጋባው እኮ ሙቀቱን አልቻልኩትም። ና መጽዋት ሞቀሽ በጣም

እንደ መኪናው ነው የሚከብድና የማይከብድ አለ ማለት ነው። አይ ብዛት አይደለም፣ ያው ዋናው ጉልበት ያስፈልጋል። እኛ መኪና ጨርሰናል። እንግዲህ ወደቀጣይ መኪና ወደቀጣይ ስራችን ነው፣ ማገዝ ነው። ምንድን ነው እዚህ ጋ ምን ሰራው እዚህ ጋ ምን ሰራው ያው የኋላ እግር ሸራ የፍሬን ሸራ እንቀይራለን አሁን የተደረገ ያለ መኪና ነው ሰርቪስ ወቅት ሲደረግ የሚያልቁ አላቂ ነገሮች ናቸው ሸራ ማለት አላቂ ነገር ነው እንደሱ በጣም አስፈላጊ ቃል ማለት ቶሎ ቶሎ ቼክ እግረ መንገድህን እየሰራህ። መጥቶ ያስገረመህ መኪና ተጋጭቶ ከዚህ ሰው ይተርፋል ምናምን ብለህ በጣም የተደነቅበት ጊዜ ይል ብዙ አለ። ብዙዎቹ ግጭቶች እንደዛ ናቸው በነገራችን እና በጣም በቃ ከባባር ግጭቶች ምናምን ይፈጠራል እና እዚህ ሲመጡ ምናምን፣ ማንም አያምንም፣ ከዚህ ሰው ወጣ ምናምን በቃ

ቁጥር መፍቻል አቀብር ነው እያሳየኝ ከሆነ እኮ ልረዳ እችላለሁ ግን ለሥራ ፍጥነት አይደለች የሚሆነው። እንደው ብዙ ጊዜ ስታስተውል ሰርቪስ አለመደረግ መኪናቸውን ብዙ ጊዜ ሹፌሮች ሼክ አለማስደረግ ለአደጋ ሲያጋልጥ አጋጥሞ ያውቃል። እንዳልኩሽ አሁን ፍሬን የፍሬን ሸር አልቆ ረጅም ድምፅ እየሰሙ ምናምን ይነዱ አሉ። ገባሽ? በዛን ወቅት ብዙ አይነት አደጋ ሊፈጠር ይችላል፣ ፍሬን ሊይዝ ይችላል። ብዙ አይነት አደጋዎች ይፈጠራሉ ከቸልተኝነት ማለት ነው። በስራ ላይ ምናምን እንደዚህ አደጋ አጋጥሞ ያውቃል? እየሰራህ ምናምን ይመጣል ምናምን አዎ ያው ጥቃጥቀን ነገሮች ይፈጠራሉ፣ እጃችን ምናምን ሊመታ ይችላል። ከባድ አደጋ ከባድ አደጋ የለም። ሴፍቲ ወሳኝ ነገር ነው በነገራችን ላይ። እስኪ ንገረኝ፣ ስለቀደምብ ስትጀምር እንዴት ነው ራሳችሁን የምትጠብቁ? ሴፍቲ ሜዠሮች ምንድን ናቸው የሚሉት? ያው ሴፍቲ ስታንዶች አሉ። እነሱን ማድረግ አለብን። የምናነሳበትን ቦታ ምናምን በጥንቃቄ መጠቀም አለብን። ትኩረት ያስፈልጋል። እንግዲህ ዲፍሬንሺያል እንቀየረው ማለት ነው። ዲፍሬንሺያል ማለት አዲሱ አላቂ ነገር ነው። ያልካ። ተቀንስተም ለያል እሱ እንደስራው ግዝፈት ነው የሚወሰነው። አሁን ቅድም ካምቢው የሰቀን ነው ወይ ፍሬን ሲሆን ሸራ ይቀየልበት መኪና፣ ምን ያህል ጊዜ ሆነው እንደዛ ለመጠገኝ እና ብቁ ነው ብለን እስክታረጋግጥ ጊዜ ምን ያህል ይፈጃል? ያው በሁለት ሰዓት ውስጥ ከባድ ብልሽት ያው ሞተር ያው እሱ እንደ እቃው የሚፈልገው እቃ ይወስኗል። በዛ ላይ ደግሞ የተጎዱት እቃዎች ምናምን እና የመኪና አይነት በቃ ዋነኛው የመኪና አይነት ነው። እንደ መኪና አይነት ነው። አንድ ሞተር ለማደስ ዝም ብለሽ አውርደሽ መቅጠም አይደለም። አደለም ኮርኖ ቤት ሄደሽ ቼክ ይደረጋል የሚፈልጉት ነገሮች ምናምን። ኤሌክትሪክ መኪኖች ያው ቦዲ ምናምን ነው እስከሆነ እየተጠገሙ ነው ያሉት። እኛ ጋር ቦዲ ሌላ ብልሽት እስከሆነ አልመጡም። አሁን የተቀየረው አዲሱ ፍሬንሸራ ምን ያህል ጊዜ ያገለግላል?

ከዛ ምሳችንን በላና ደግሞ ቀጥ ሌላውን የቀኑን ውሎ እንመለከታለን። ምሳሌያችንን ጨረሰን እንግዲህ ያው ከሆነ ደግሞ ወደ ምሳ እንሄዳለን። እርቦሻለሁ በጣም። በገቡ አካባቢ ምናምን መፍቾች ቁጥር አላቸው። ሁሉም እየራሳቸው ቁጥር አለ ምናምን እና አለቀ። መፍቻ አስር ቁጥር መፍቻ ይዘናል። በጣም ማለት አልቻለም። እሱ ሊቆጣኝ ፈለገ ሁኔታ ነው ምሳይ በቃ አሳቀው። ከዛ አስረዳኝ ምናምን ይሻልኩ ትምህርት ወሰንኩ። ሳስበው እንደ ዝቅበታለ ወራሴ የምራቸውን ይሆን ቀላቸውን ቅድም እንግዲህ ምን ሲሉ ሰማሁ። አደጋ ደርሶበት በጣም ተጎድቶ ነበር ምናምን ያው በጣም ቀላል ነው። ቀላል ያው አደጋ ይፈጠራል። ስራ ላይ ሴፍቲ ያስፈልጋል። ይሻል መጀመሪያ ነ ይህን ስራ ሲጀምር ምንም መጀመሪያ ሴፍቲ ነው። ያን ያን አጋጣሚ አንዳንዴ ትዘናጊ በዛ አጋጣሚ ሆኑ እጅሽ መታልና አጋጣሚች የተፈጠሩ ቅድም የነበርንበት ዛ ጉድጓድ ውስጥ ሳውና አሁን ተስፉ ሲል ሰምቼዋለሁ። ሰው አስደንግጠህ ወይ አስደንግጦ አያውቅም። እንደዚያ አይነት ተንኮል ተሰራ ተሰርቶብህ በያውቅም እናንተስ ተስፉስ አሁነት ምን መስለሽ የኛ ስራ አፉገራጋ ካሉመስልችነ ምክንያቱም ብዙ እንትኖች ይሰራሉ፣ ብዙ ለማስደንገጥ አሁን ለምሳሌ ምንድነው መሳ በቀላሉ አንቺ በማታሰቢ ሁኔታ ክላክስ ይደረግ ይል ከፊት እየሰራሽ ላክስ ይደረጋል ከስር እየሰራሽ አንዳንድ ሰው ነዳጅ ጭስ በጭስ ጭስበጭስቶኛለሽ እንደዛ እንደዛ ነገሮች አሉ። ግን ያ የሚሆነው ምንድ ነው አሁን በተለይን አዲስ አዲስ ስትሆኝ ፈዛዛ ከሆንሽ በተለይ አንቺን ለማንቃት ብዙ የሚደረጉ ነገሮች አሉ እና ግን፣ አሁን ለምሳሌ ቅድም ይህናን በጠየቅሽው አደጋል። አሹ ሁልጊዜ አደጋል በየቀኑ ስራ አንቺ አክቲቭ ሆነሽ ነቅተሽ እራስሽን ሴፍ በሆነ ሁኔታ የማታስቀምጪ ከሆነ ስራው አደጋሉ። ምክንያቱም መኪና ነው፣ ሰው ሰራሽ ነው። ከስር ተኝተሽ በምትሰሪ ሰዓት የሴፍቲ ማቴሪያሎች በአግባብ ውስጥ አንድ ላይ አርገሽ ማትሰሪ ከሆነ መውደቃ አለ አንዳንዴ ደግሞ ከላይ የሚሰራ ሰው ኑሮ አንቺ ከስር ስትሆኝ መፍቼ ይወድቅብሻል ኢቭን እየተፈታ ያለው ነገር ራሱ አንቺ ላይ የሚወድቅበት አጋጣሚ አለ እና ያ ነው ያለው ዛሬ እንዳየሽው ደግሞ ስራ ቀላል ገና እስከ አንድ ሰዓት። በነገራችን ላይ የኛ ስራ በሰዓት የምገድበው አይደለም። ምክንያቱም ለምሳሌ አሁን እንበልና አንድ ዶክተር የሰውን ሰርጀሪ ሲሰራ ሆዱን ከፍቶ ወደ ቤት ሊሄድ አይደለም፣ አይደል? በእኛም ስራ እንደዛ ነው። የሆነ የፈታሹን ነገር ካለ ያንን ጨርሰሽ ነው የምትሄጂው እንጂ ሰዓቴ ስለደረሰ አሁን እንኳን ለምሳሌ ምሳ የወጣንበትን አጋጣሚ ካየሽው ስራችንን ጨርሰን። እና በዛ በኩል ማለት በነገራችን ላይ በዚሁ አጋጣሚ አለቃችን አሪፍ ሰው ማለትም እንደዚህ ከሰዓት ጋር እንትን ያለ ሰው ሳይሆን ስራሽን ትሰሪያለሽ ስጨርሽ ትወጫለሽ። ኢቨን አሁን እኔ ለምሳሌ ሰፈሬ ራቅ ይላል። የምገባበት ሰዓት አርፍጄ ነው። አንድም ቀን ስለ ሰዓት አይነስም። ገባሽ ለምንድን ነው መሰለች ከሰዓት ጋር ቢሆን ኖሮ ስራ ላይ የምትበድው ነገር አለ። ነገር ግን የሰዓት ጉዳይ አይደለም፣ ገብተሽ የምትሰሩ ስራ ነው በእኛ ስራ የሚታየው። እና እንደ እንትን ግን ካልሽው ከጠዋቱ 2 ሰዓት ተኩል እስከ ማታ 11 ሰዓት ተኩል ነው የስራ ሰዓታችን። አብዛኞቻችን ግን በዛ ሳይሆን በጨረስና 10 ሰዓትም ጨርሰሽ የምትወጭበት አጋጣሚ አለ፣ 12 ሰዓትም ጨርሰሽ የምትወጭበት አጋጣሚ አለ። ወደ ተመልካቾቻችን፣ ፋና ፖድካስት ውሎ ፕሮግራማችንን እየተከታተላችሁ ነው። እንግዲህ በዛሬው ውሎዋችን የገራጅ ባለሙያ ቀኑ እንዴት ነው የሚያሳልፈው የሚለውን እየተመለከትን ነው። አሁን ምሳችንን በልተን ጨርሰናል። በቀጣይም ወደ ገራጅ ተመልሰን የሚቀረንን ወይም ደግሞ የሚሰሩትን ስራ እናያለን ማለት ነው። አብራችሁ ቆዩ። ተመልካቾቻችን እንግዲህ እንደተከታተላችሁት የአንድ የገራጅ ሰራተኛ ወይም ደግሞ የአንድ ባለሙያ ውሎ ምን ይመስላል የሚለውን እየተከታተልን ነበር። ምሳ በልተናል፣ ተመልሰን ወደ ገራጅ ገብተናል። እንግዲህ ሄኒ ቀጣይ የሚሰራቸውን ስራዎች ይነግረናል። ሄኒ በቀጣይ ምንድ ነው ስራዎች? ያው በቀጣይ አሁን ደግሞ የቀሩትን ጨረስናቸው መኪኖችን እነሱን ቴስት እናደርጋለን። ከዛ ደግሞ የሚመጣ መኪና ካለ የስራ ሰዓት፣ ቋሚ ስራ ሰዓት የለም። ቅድም ስንጫወት እንዳልኝ ስራ እስካለቀ እስካለ ድረስ ያው መጫ ሰዓት አለ ነበር ግን በምን ሰዓት መኪና እንደሚመጣ አታውቂው። እንሰራለን ያለውን መኪና ማለት ነው። ፕሮግራማችን እኔ ከመጨረሻችን በፊት እኔ እንድታስተላልፍልኝ ፈልገው መልእክት ያለ በተለይ ደግሞ ለመኪና ባለቤቶች፣ ለሹፌሮች አደጋ ከመቀነስ አንጻር እንዲሁም ደግሞ ግጭት ተከስቶ ለማሰራት ገራጅ ከመምጣት በፊት ለመኪናቸው ምን አይነት ቅድመ ጥንቃቄ ማድረግ አለባቸው? ያው እኔ ለአሽከርካሪዎች የምመክረው ምክር ቢኖር አንደኛ ያው ፍጥነትን ገድቦ ማሽከርከር፣ በመቀጠል ያው ጠጥቷ ለማሽከርከር ራሳችን ነን በቃ ሁሉም አደጋ ልንፈጥር የምችለው ብዙ ፐርሰንቱን የራሳችን ኃላፊነት የሾፌር ኃላፊነት ነው እና ያን ነገር እንትን ካልን ምንም አይነት አደጋ ላይ ፈጠር ይችላል ማለት ነው። መኪናንም ቀድሞ ቼክ ከማስደረግ አንጻር፣ ያ ደግሞ ማለት መኪና ቼክ ለማስደረግ መጀመሪያ የሰርቪስ ጊዜያችን መጠበቅ አለብን። ያን ጠብቀን የምናረግ ከሆነ መኪናችን ዝግጁ ስለሆነ አደጋ አይደርስም ማለት ነው እና እንዲያደርጉ እኔ ለሹፌሮች መልክቴን አስተላልፋለሁ። እንግዲህ ያው አንድ የገራጅ ሰራተኛ የሚውለው ውሎ ያው አብረ እንደተመለከተ ነው። እና አመሰግናለሁ። አመሰግናለን ይህ እኛም ውሎህን እንድናይ ዕድሉን ስለሰጠን። ተመልካቾቻችንም የተወሰነ ያህል እውቀት እንዳገኛችሁበት ተስፋ እናደርጋለን። አብራችሁን ስለቆያችሁ በጣም ነው የምናመሰግናችሁ። ፋና ፖድካስት ውሎ ፕሮግራማችን ይህንን ይመስል ነበር። ሰላም